ሰላም እንዴት ናቸው? ሰላም ናቸው የቤተሰብ እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ በጣም ቆንጆ ፈጣንና ጤናማ የሆነ ለምሳ ለራት የሚሆን ቆንጆ አዘገጃጀት ነው። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና እጠይቃለሁ። ቤተሰቦች አብራችሁ ቆዩ። እምሰራበትን መጥበሻ አጥጃለሁኝ። ከዛ ዘይት አድርጌበታለሁኝ። ዘይት የኑግ ዘይት ነው የተጠቀምኩት እናንተ ደግሞ ያላችሁን መጠቀም ይቻላል። እዛ ነጭ ሽንኩርት የተከተፈ አንድ አራት አምስት ፍሬ የሚሆን ነጭ ሽንኩርት ደቀቅ አርጌ የከተፍኩት ነው። እሱን ጨምር ያለው ከዘይቱ ጋር አቁላለዋለሁ ለትንሽ ደቂቃ። ነጭ ሽንኩርቱን አስቀድሜ ለጠብስ የፈለኩት ቆንጆ ጣዕም ይኖረዋል ምግቡ። አሁን ራሱ በጣም ነው የሚሸታው። ሽንኩርቱን አብሬ ከዘይቱ ጋር ለትንሽ ጊዜ ጥብስ አድርገዋለሁ። እንዳያርብን ተጠንቅቀን ነጭ ሽንኩርት እሳት ከበዛበት ስለሚያር ቀስ ብለን እሳቱን ለስስ አድርገን ዘይቱንና ነጭ ሽንኩርቱን ለትንሽ ደቂቃ ከጠበስኩ በኋላ ቀይ ሽንኩርት ጨምሬ ያለሁኝ። ቀይ ሽንኩርቱን ደቀቅ አርጌን የከተፍኩት እሱንም አብሬ ጠበስ ጠበስ ትወዱታላችሁ በጣም ቆንጆ ነው። ጎመንን በስጋ ብቻ ለምን ብለን በእንቁላል ደግሞ እንደዚህ ቆንጆ አድርገን እንሞክረዋለን። በዛ ላይ ፈጣን ነው፣ ደግሞ በጣም ነው የሚጣፍጠው። ሽንኩርቱን ጠበስኩት። ከዛ አንድ መካከለኛ ቲማቲም እሱን በካሮት መሰልሰያ። ካደቀኩት በኋላ ከሰለሰልኩት ጨመርኩበት። ቲማቲሙ ደግሞ አብሬ ጥበሰዋለሁኝ። ምንም ያህል ጊዜ አይፈጅብንም። እውነት ለመናገር ይሄኛው ደግሞ ለከለር እርድን የተጠቀምኩት አፍሬጅ ተጠቅሜ ያለው። እናንተ ያላችሁን ቅመም መጠቀም ትችላላችሁ። እርድና አፍሬጅ ጨምሬ ያለሁኝ የጨመርናቸውን ግብዓቶች ሁሉንም አንድ ላይ አድርገን ያውን ደግሞ ቲማቲም ውሃው እስከሚመጥልኝ ድረስ ጠብሰዋለሁኝ። እንደዚህ ጠበስ ጠበስ ለምናረጋቸው ምግቦች ሽንኩርቱ፣ ነጭ ሽንኩርቱ መጀመሪያ ከዘይቱ ጋር ስንጠብሰው መዓዛው፣ ጣዕሙ ቆንጆ ነው የሚሆንልን ምግቡ መልኩም ቆንጆ ነው። እዚህ ጋር ኮሮሪ ማጨምር ያለሁኝ ነጭ ቅመምም ካለ ነጭ ቅመም መጨመር ትችላላችሁ። እኔ ኮሮሪ ማጨምር ያለሁኝ ግድ ይህንን መደረግ ያለበት ቅመ ለምንሰራው ምግቦች የሚስማማውን ቤታችን ውስጥ ያለውን ቅመም መጨመር እንችላለን። ይሄኛው ደግሞ ሶስት የተቀቀለ እንቁላል ነው። በቢላሆ ሰንጠቅ ሰንጠቅ አርጌዋለሁኝ የተቀቀለ የሀበሻ እንቁላል ነው። አነሳነስ ያሉት ለዛ ነው። የሀበሻ እንቁላል ብዙውን ጊዜ እሱን ብንጠቀም ጣዕሙ ቆንጆ ስለሚሆንልን ከፈረንጅ እንቁላል የሀበሻ እንቁላል ጣዕሙ ቆንጆ ነው ስንመገበው። ሶስት ተጠቅም ያለው እሱም ካቁላላሁት ቁሌት ጋር አብሬ ለትንሽ ጊዜ ደግሞ ጠብሰዋለሁኝ። በቢላ ሰንጠቅ ሰንጠቅ ወይም በሹካ ወጋ ወጋ ማድረግ እንችላለን። ይህኛው ወደ ውስጥ እንዲገባልን የተቁላላው ለጣዕም ቆንጆ ይሆንልናል ማለት ነው። ሽታው ቆንጆ ነው፣ መልኩም ደስ ይላል። ለትንሽ ጊዜ አብሬ ከቀላቀልኩት በኋላ ከቁላላሁት በኋላ እንቁላሉን አውጥቸዋለሁኝ። እዛው ላይ ደግሞ አሁን ምን እንጨምራለን? ታጥቦ በደንብ ተቀንጥሶ የተከተፈ ጎመን አለ፣ ያበሻ ጎመን እሱን እጨምራለሁኝ አብሬ። ውሃ አልጨምርም፣ በዛው ቅድም በቁላ አለሁት። በቁሌቱ ብቻ እንዳይቃጠልብን፣ ውሃ እንዳይተፋብን ጠንቀቅ ብለን እሷን ገልበጥ ገልበጥ አድርጌ ጠብሰዋለሁ ማለት ነው። እንደዚህ ብዙ ቢመስልም አሁን እሳት ሲነካው ወደ ታች ዝቅ እያለ በጣም ያንሳል፣ እያነሰ ይመጣል። ቢሆንም ቆንጆ ነው። እንደ ቤተሰባችን ለምንፈልገው ሰው ለመስራት ስንፈልግ መጠኑን እንደምንፈልገው መመጠን እንችላለን ማለት ነው። የባለፈው ቪዲዮ ጎመን በእሩዝ ነበር የሰራሁት። ዛሬ ደግሞ የፍስግ በእንቁላል። እንደዚህ ጎመንን የሀበሻ ጎመንን በእንቁላል እጅብ አድርገን መስራት እንችላለን። ውሃ እንዳይተፋብን ውሃ አልጨምርም። በዛው በቁላላቱ በቁሌቶ ብቻ ነው መስራት የፈለኩት። መጥበሻው እንዳይዝብን እንደዚህ እያየን የስቶቡን ሙቀት ካስተካከልን አይበላሽብንም ማለት ነው። እንዳይቃጠልብን በጣም ሀይ ከሆነ ሙቀቱ ይቃጠልብናል። ስለዛ እያየን እንደዚህ እንሰራለን። ጨው እኔ ብዙ አላበዛም፣ ጨው ጨው ትንሽ ነው ያደረግኩት። እናንተ እንደ ፍላጎታችሁ። በጣም ቀላል እንደዚህ አድርገን መስራት እንችላለን። አሁን እየበሰለ ነው፣ ውሃም አልጠፋብኝም። ቆንጆ ሆኗል። ጠበስ ጠበስ ነው የምናደረገው። እናንተ ከፈለጋችሁ በመረቅ መስራት ይቻላል። መረቅ ከፈለጋችሁ ውሃም ማድረግ ይቻላል። ቃሪያ ደቀቅ አርጎ የተከተፈ ቃሪያ ነበረኝ። ቃሪያውን ጣል ጣል አደረኩበት። ቀመምም እንዳልኳችሁ ያላችሁ መጨመር ትችላላችሁ። እዚህ ላይ ሮዝመሪም ካለ ጣል ማድረግ ይቻላል። ቆንጆ ነው ጣዕሙን ቆንጆ ያደርግልናል። ዱቄቱም ካለ እርጥቡም ካለ ማድረግ ይቻላል። የቀድሙን እንቁላል ጨምሬበታለሁኝ ከላይ ያደርኩት። በዚህ መልኩ ቆንጆ ምሳ ለራትም፣ ለምሳም የሚሆን ፈጣን አዘገጃጀት ነው። ያበሻ ጎመን በእንቁላል ማለት ነው። እንቁላሉ መጀመሪያ ቀቅ እያዘጋጅቸው ነበረ ጎመኑንም ታጥቦ ተከትፎ ጸርቶ የተቀመጠ ነበረ እሱን አንድ ላይ በማቀላቀል አስር ደቂቃ ባልሞላ ጊዜ ውስጥ የሚሰራ ቆንጆ ምግብ ነው። ትወዱታላችሁ። ቤተሰብ ሞክሩት፣ እስከ ዛሬ ያልሞከራችሁ ሞክሩት እላለሁኝ። ቪዲዮን እንደወደዳችሁት ተስፋ አረጋለሁኝ። እስካሁንም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ሁኑ።